ኃላፊነት ቀላል ነገር አይደለም። መምራት ራሱ የመጣው ከእግዚአብሔር ነው። ህዝብን መምራት ህዝብን ማስተዳደር፣ ኃላፊነት ከእግዚአብሔር የተሰጠ ነው። አገልግሎት ነው እንጂ መገልገል አይደለም። ስለዚህ በዚህ ቦታ ላይ ደግሞ ስንቆም አባቶች፣ አገልጋዮች ታማኝ መሆን አለብን። እስከ ሞት ድረስ የታመንክ ሁን የህይወትንም አክሊል እሰጥሃለሁ ያለው ለቅዱስ ዮሐንስ የተወለደው በከብቶች በረት ነው፣ በተናቀ ቦታ እኛ ሊያገለግለን የሰው ልጅ የሰውን ልጅ ሊያገለግል መጣ እንጂ ይገለገል አልመጣም ይላል። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። ቅዱስ እግዚአብሔር የዘላለም አምላክ በአንድነትህ በሶስትነትህ የምትመሰገን አጋዕዝተ ዓለም ቅዱስ ሥላሴ ይህን ሰዓት ወደ ፈቅድ የሰጥከን ክብር ላንተ ውዳሴ ላንተ መገዛት ሁሉ ላንተ ይሁን። አቤቱ ክብርና ምስጋና ወዳሴና ምልኮት ከውቅያኖስ ውስጥ ጥልቅ እስከ አርያም ጥግ ከአጽናፍ ዓለም እስከ አጽናፍ ዓለም ለቅዱስም ለክቡር ስም ይሁን። ቅድስተ ቅዱሳን ወላዲተ አምላክ ወላዲተ ምልኮት ቤዛዊተ ኩሉ ዓለም ቅዱስ ኪዳነ ምሕረት ክብር ላንቲ ይሁን። ክቡር መስቀል ሃይልነ ወፀወንነ መስቀል እግዚ ክብር ላንተ ይሁን። ቅዱሳን ለየማዕርጋችሁ ክብር ልናንተ ይሆንልን። ዛሬ በለተቀኑ ርእሰ ባህታውያን ኮከበ ገዳም አቡነ ገብረ መንፈስ ቅዱስ ክብር ልርስ ይሆንልን። ፎሃ ደር ከሞ መድህን እግዚ ተንሳ አሙታን አሰሮ ለሰይጣን ሰላም ኮነ መድህን እግዚ። በታላቅ ኃይልና ስልጣን ከሙክታን መካከል ተነይቶ ተነሳ፣ ሰይጣንንም ማሰረው፣ አዳምን ነፃ አወጣው። ከእንግዲህ ወዲህ ሰላም ሆነ። የሰላም አለቃ የሰላም ንጉስ መድህን ዓለም በነፃነት እንድንኖር ነፃ ያወጣን ክብር ለሱ ይሁንልን። ራይኬ አባግቴ ረአይኬ አባግዕትየ በጎችን ጠብቅ። የቅዱስ ዮሐንስ ብስራት ምዕራፍ 21 ቁጥር 17 እንደ እግዚአብሔር መልካም ፈቃድ የምንናገርበት የትምህርት ርዕስ ይሆናል። ረአይኬ አባግዕትየ በጎችን ጠብቅ፣ ቃሉን የተናገረው ለስም አጠራሩ ክብርና እግዚአ ሰማ ምድር መድህን ዓለም ነው። የተናገረውም ለሊቃ ሐዋርያት ለቅዱስ ጴጥሮስ ነው። መድህን ዓለም ከሙታን ተለይቶ ከተነሳ በኋላ ለደቀ መዛሙርቱ በተገለጠበት ጊዜ ይህንን ኃላፊነት ሲያስጠብቅ ህዝቦቹን እንዲጠብቅለት እንዲያገለግለው፣ መድህን ዓለም ቅዱስ ጴጥሮስን ሶስት ጊዜ ተወደኛለህ እያለ ይጠይቀዋል። በቅድሚያ ጴጥሮስ ወይ ከነዚህ ይልቅ ተወደኛለህን ብሎ ይጠይቀዋል። አዎ ጌታ ሆይ እንደምወድህ አንተ ታውቃለህ፣ ይለዋል። ግልገሎችን ጠብቅ ይለዋል። ደግሞም ጴጥሮስ ሆይ ከነዚህ ልቅ ይልቅ ተወደኝ ያለህን ይለዋል። ጌታ ሆይ አዎ እንደወድህ አንተ ታውቃለህ አለው። ጠበቶችን ጠብቅ አለው። ለሶስተኛ ጊዜ ጴጥሮስ ሆይ ተወደኝ ያለህን ሲለው በጣም አዘንና ተከዘና ሊቀ ሐዋርያት ቅዱስ ጴጥሮስ ጌታ ሆይ እንደምወድህ አንተ ሁሉን ታውቃለህ አለው። እንግዲያ ውስጥ በጎችን ጠብቅ አለው። በጎችን ጠብቅ ግልገሎችን፣ ጠቦቶችን፣ በጎችን ጠብቅ ብሎ የኃላፊነት ስልጣን እየሰጠው ነው። አስቀድሞ ቅዱስ ጴጥሮስ ሶስት ጊዜ ትክደኛለህ ብሎት ነበረ። እሱ ግን እውነት እውነት እልሃለሁ ዶሮ ሳይጮህ ሶስት ጊዜ ትክደኛለህ ብሎት ነበረ። ከዛም በኋላ የንስሐ ንባ ሰጥቶት ተጸጽቶ አልቅሶ ወደ ሱ ተመልሶ ነበረ። የእኛ ጌታ የፍቅር አምላክ ይቅርባይ አምላክ ነውና የቂም የበቀል አምላክ አይደለምና፣ ክደኸኝ ነበር ብሎ አልተወውም፤ ይልቁንም ታላቅ ስልጣን ሰጠው እንጂ። ለጊዜው ጠቦቶችን ጠብቅ ሲል የአስሩ ሐዋርያት መሪ ሊቀ ካህን አድርጎ ሊቀ ሐዋርያት አድርጎ መስጠቱን ነው። ጠቦቶችን ሲል ደግሞ ግልገሎች የተባሉት እንግዲህ የቀሩት አስሩ ሐዋርያት ናቸው። አንዱ ይሁዳ ነበረ፣ እሱ ክዶ ይሄዳል ከቅዱስ ጴጥሮስ ጋር 11 ናቸው ለአስሩ ስለዚህ፣ ግልገሎችን ጠብቅ ሲል ለነሱ ነው። አንድም ጠቦቶችን ጠብቅ ሲለው አጠገቡ ላሉት ሰባ ሁለቱ አርድእትን ነው። ከዛም ደግሞ በጎችን ጠብቅ ሲል 36ቱን ቅዱሳት አንስት ነው። አስቀድሞ እንግዲህ የመቶ ሃያው ቤተሰብ አስተዳዳሪ፣ መሪ፣ አለቃ አድርጎ ሊቀ ሐዋርያት ቅዱስ ጴጥሮስን ስልጣን ሰጥቶታል። ያንን ሲያጠይቅ ግልገሎችን ጠብቅ፣ ጠቦቶችን ጠብቅ፣ በጎችን ጠብቅ ብሎታል። አንድም ግልገል የተባሉት ህፃናት ናቸው። ጠቦቶች የተባሉት ወጣንያንን ነው። ግልገል በጎች የተባሉት ደግሞ አዛውንትን አይሩግን ነው። አጠቃላይ ህፃናትንም ታዳጊዎቹንም ወጣቱንም አዛውንቱንም ትንሹንም ትልቁንም ሴቱንም ወንዱንም እንዲጠብቅ የመጠበቅ ስልጣን ሰጠው። መሪነት አስተዳዳሪ እንዲሆን ይህንን ሰቶታል። አስቀድሞ መድኃኔ ዓለም እኔ እስከ ዓለም ፍጻሜ ድረስ ሁል ጊዜ ከእናንተ ጋር ነኝ ብሎ ነግሯቸዋል። በስራ ሁሉ አይለያቸውም። በሥጋ በተገለጠበት ወራት ሲያስተምራቸው በመረጣቸውም ጊዜ ልዩ ልዩ ድንቅ ተአምራትን ሁሉ ሲያደርግላቸው ከነሱ መካከል የማያምኑበት ነበሩ፣ እንደነ ይሁዳ አይነቱ እነሱ ጥለው ሄደዋል። በኋላ ግን ከሙታን መካከል ሞትን አድርገው ከተነሳ በኋላ ሊያደርግ አለውና ከማድረጉ በፊት ደግሞ ህዝቡን የሚጠብቅለት ያስፈልጋልና ይህን አርያ ሆኖ በቅዱስ ጴጥሮስ በኩል እንዲጠብቅ ለህዝቡ መሪነትን ኃላፊነትን ሰጠው። አሁን በዘመናት ከብሉይም ከሐዲስም ስንመለከት በነገስታቱ ዘመን፣ በመኳንንቱ ዘመን፣ በነቢያቱ ዘመን፣ በመምህራን በካህናቱ ሁሉ ዘመን እግዚአብሔር ከነሱ አልተለየም። ህዝቡን እንዲጠብቁ ኃላፊነትን ይሰጣቸዋል። እነቅዱስ ሙሴን ህዝቡን እንዲመሩ እነቅዱስ ኢያሱ፣ እነቅዱስ ሳሙኤል፣ እነጌዴዮን፣ እነዲቦራ፣ እነሶምሶን፣ እነ ዮፍታሄ ነቅዱስ ዳዊት ነቅዱስ ሶሎሞን ነቅዱስ እስቀያስ ነቅዱስ ኢየሱያስ ነገስታቱ፣ መኳንንቱ ሁሉ እንዲጠብቁ ኃላፊነት ይሰጣቸዋል፣ ህዝቡን እንዲመሩ። በቤተ መንግሥት በቤተ ክህነት ያሉ አበው ቅዱሳን፣ ጳጳሳቱ፣ ካህናቱ፣ መምህራኑ ህዝብን እንዲመሩ ኃላፊነት ይሰጣቸዋል። በቤተ ክህነት በቤተ መንግሥት ደግሞ ለነገስታቱ፣ ለመኮንማንቱ፣ ለሹማምንቱ ሁሉ ይሄንን ኃላፊነት ይሰጣል እግዚአብሔር ህዝቡን እንዲጠብቁ ኃላፊነት ቀላል ነገር አይደለም። መምራት ራሱ የመጣው ከእግዚአብሔር ነው። ህዝብን መምራት፣ ህዝብን ማስተዳደር ኃላፊነት ከእግዚአብሔር የተሰጠ ነው። አገልግሎት ነው እንጂ መገልገል አይደለም። መጥቀም እንጂ መጠቀም አይደለም። በግጥ የዘመኑ አገልጋዮች እንደዚህ አይደለም፤ ነገሩ ሁሉ ተገልብጦ ነው ያለው። የራስን ጥቅም ማስቀደም እንጂ የህዝብን ጥቅም አይደለም። ምእመንን ሳይሆን የራስን ጥቅም ማስቀደም ነው ያለው። ለዚህም ደግሞ ትውልዱ ጠፋ የምናየው ነው። እሱ ግን ግልገሎችን ጠብቁ፣ ጠቦቶችን ጠብቁ፣ በጎችን ጠብቁ ብሎ በየደረጃው ሰጥቶናል። የመጠበቅ ስልጣን፣ ስልጣናዊ አስተዳደር ሁሉ የተሰጠው ከእግዚአብሔር ነው። ቅዱሳን ነቢያቱ በነቅዱስ ዳንኤል ዘመን በምርኮ እንኳ ተሰደው በነበረበት ሰዓት ህዝቡን ይመሩ ያስተዳደሩ ነበረ፣ እግዚአብሔር ከነሱ ጋር ስለሆነ ሁልጊዜ ጊዜ ከእናንተ ጋር ነኝ ብሎ በብስራተ ቅዱስ ማቴዎስ ምዕራፍ 28 ቁጥር 20 ላይ ሁሉ እስከ ዓለም ፍጻሜ ሁልጊዜ ጊዜ ከእናንተ ጋር ነኝ ብሎ የነገራቸው እኛ ስራ የምንሰራው በኛ በእኛ ፈቃድ በእኛ ኃይል በእኛ ጥበብ አይደለም፣ በእግዚአብሔር ኃይልና ጥበብ ነው። ደግሞ እሱ የሚወደውን በእሱ መንገድ የምንመራ ከሆነ በአገልግሎት ሁሉ በስራ ሁሉ እሱ ከኛ ጋር ነው። እሱ ኃላፊነትን ቢሰጠንም እንኳን ከኛ አይለይም። የቀነቢያት ሙሴን ማየት ነው። ባህሩን ሲከፍለው እኮ የእግዚአብሔር ኃይል ነው የከፈለው፣ የሙሴ ኃይል አይደለም። መና ከሰማይ ሲወርድላቸው ከዓለትም ላይ ውሃ ሲያፈልቅል እንዲጠጡ ሲያደርጋቸው የሱ ኃይል ነው። የቀነቢያት ቅዱስ ሙሴ በሚያገለግልበት ጊዜ ጽላተ ሙሴን የተቀበለው ህዙንም እንዲመራ ኃይል እንድትሆናቸው የተሰጠው የእሱ ኃይል እንድትሆነው ነው። ጽላተ ሙሴ የተሰጠው ለቅዱስ ሙሴ። የእግዚአብሔር ኃይል ካለ ደግሞ በሰማይም በምድርም ያለው ፈተና እንኳን ገጥመን እናልፈዋለን። አስቀድሞ ያለኔ ምንም ማድረግ አትችሉም ብሏል። ያለ እግዚአብሔር ፈቃድ፣ ያለ መድኃኔዓለም ፈቃድ ምንም ማድረግ አንችልም። እሱ ግን ከእኛ ጋር ሲሆን የከበደው ይቀላል፣ የራቀው ይቀርባል፣ የረቀቀው ይቀላል። ሁሉ ነገር ለቅዱሳኑ በአገልግሎት ይሄንን አድርጉ ሲላቸው ኖላዊነት መጠበቅ ከኔ ተማሩ እያለ ነው የሚሰጣቸው ኃላፊነትን። ከኔ ተማሩ እውነተኛ ቸር ጠባቂ እኔ ነኝ፣ አነ ውእቱ ኖላዊ ኄር እያለ ይነግራቸው ነበረ። ከሱ እንድንማር መጠበቅን አገልግሎት በነፍስም በስጋ ለህዝብ፣ ለምእመናን አገልግሎታችን ሁሉ በእሱ አይነታየ እንዲሆን እሱ የሚወደውን እንድናደርግ ይሄንን መክሮናል። ኃላፊነት ደግሞ ሲሰጠን ግድ ነው እስከ ሞት ድረስ የታመን መሆን እንዳለብን። አሁን ለቅዱስ ጴጥሮስ ተወደኛለህን ብሎ ነው የሰጠው። የምትወደኝ ከሆነ ህዝቤ እንጠብቅ ነው ያለው። እግዚአብሔርን የምንወደው ከሆነ ህዝቡን እንጠብቅለታለን፣ ቤተክርስቲያን እናገለግላለን። ለሀገርን ለወገን ጥሩ አገልጋዮች ታማኝ መሆን አለብን። በመንፈስም በስጋም ህዝብን የተሰጠን አደራ በየ ቦታው በየተሰጠን የአገልግሎት ስፍራ ያ የምናገለግለው አገልግሎት የእግዚአብሔር አገልግሎት ነው፣ የእኛ አይደለም። ህዝቡ የእግዚአብሔር ነው። ሀገር የእግዚአብሔር ናታ። ማኅደረ መለኮት ቅዱስ ቤተ ክርስቲያን በክቡር ደሙ ነው ያነጻት። ስለዚህ በዚህ ቦታ ላይ ደግሞ ስንቆም፣ አባቶች፣ አገልጋዮች ታማኝ መሆን አለብን። እስከ ሞት ድረስ የታመን ክሆን የህይወትን አክሊል እሰጥሃለሁ ያለው ለቅዱስ ዮሐንስ። አሁን ቅዱስ ጴጥሮስ ይህን ኃላፊነት ሲሰጠው ሞት እንዳለበት ያውቃል። ለጊዜው ለመቶ ሀያ ቤተሰቦቹ ኃላፊነትን ሰጠው በኋላ ግን የዓለም አብያተ ክርስቲያናት ሊቀጳጳስ አድርጎ ነው የሾመው በጥቂቱ ስንታመን በብዙ እንሾማለን በምድር ስንታመን በሰማይም እንሾማለን ሊቀ ሐዋርያት ቅዱስ ጴጥሮስ ለመቶ ሀያ ቤተሰቦቹ መጀመሪያ ኃላፊነት ተሰጠው ከዛም ለምእመኑ ለሚያምኑ ሁሉ በጎችን ጠብቅ ሲለው አንድም ቃሉን ህጌን በዓለም ሁሉ አስተምርልኝ ሲለው ነው ህግና ስርዓቴን ሁሉ በዓለም ሁሉ አስተምርልኝ አሕዛብን ሁሉ እያጠመቃችሁ ወደ እኔ አምጡ ነው ያላቸው። እንሆ ወደ ዓለም ሁሉ ሂዱ አሕዛብን ሁሉ ፍጥረትን ለአሕዛብ ለፍጥረቱ ብስራትን ሁሉ ለዓለም ስበኩ ነው ያላቸው። አገልግሎቱ ጊዜያዊና ምድራዊ አይደለም፣ ዘላለማዊ ነው፣ ሰማያዊ ነው። ልጆቹን ወደ ቅፉ ማስገባት ከሞት ወደ ሕይወት ከጽልመት ወደ ብርሃን ማምጣት የሱ ማድረግ በምድር ብቻ አይደለም ስልጣን የሰጠው ምንም አደረገ የመንግስተ ሰማያትን መክፈቻ ቁልፍ ነው የሰጠው ለቅዱስ ጴጥሮስ። እንግዲህ ክዶታል፣ ክደኸኛል ብሎ ኃላፊነት አልሰጥህም አላለውም። ይልቁንም እንድንታመን እንድንበረታ ነው የሚያደርገን። በሃይማኖት እንድንጸና፣ በምግባር እንድንቀና፣ በአገልግሎት ሁሉ እንድንበረታ ይፈልጋል የኛ ጌታ። ትወደኛለህ ብሎ ነው የጠየቀው መጀመሪያ ለአገልግሎት ለስራ አስቀድመን እግዚአብሔርን መውደድ እግዚአብሔርን መፍራት እግዚአብሔርን ማክበር አለብን። ዝቅ ማለት አለብን ልናገለግል። አገልጋይ ሁል ጊዜ ዝቅ ነው ማለት ያለበት። የእኛ ጌታ ከሰማያ ሰማያት ሲወርድ እኛን ለማዳን በነሱ ስጋ ዝቅ ነው ያለው። የተወለደው በከብቶች በረት ነው፣ በተናቀ ቦታ፣ እኛን ሊያገለግለን። የሰው ልጅ የሰው ልጅ ሊያገለግል መጣ እንጂ ይገለገል አልመጣም ይላል። የሰው ልጅ ያለው መድህን ዓለም ጊዜ ያሰማ ምድር መድህን ዓለም ነው። የተወለደው የተጠመቀው የተሰደደው መከራሞትን ሁሉ የተቀበለው በመስቀል ላይ ህይወቱን ሁሉ አሳልፎ የሰጠው የእኛ ጌታ የእኛ አምላክ አገልግሎቱ ነው። እኛን ለማዳን ነው፣ የአዳምን ዘርን ሁሉ ከአውሬው ከዘንዶ አገዛዝ ነጻ ሊያወጣን ነው፣ ሊያገለግለን ነው የመጣው። የኛ ጌታ አገልግሉኝ አላለም፣ ግን ህዝቡ እንድናገለግለት ይፈልጋል። እሱን አርያ አድርገን ለቤዛነት ለአርያነት ነው የመጣው ከኔ ተማሩ እያለ ቸር ጠባቂ እኔ ነኝ እያለ ከእኔ ተማሩ እያለ መልካሙን ነገር ሁሉ እንድናደርግ እኛ ጌት ይፈልጋል። ስለዚህ እኛም ኃላፊነትን ሲሰጠን ተቀብለን በታማኝነት ማገልገል አለብን። በልዩ ልዩ ስፍራ በአገልግሎት በስራ ላይ ያለን ሰዎች ርቱዓን በአግባቡ ማገልገል አለብን። ትንሽም ትሁን ትልቅ የተሰጠን ኃላፊነት በእሱ አይን የታየ መሆን አለበት። እሱ ደግሞ ከእኛ ጋር ከሆነ የሚከብደን ነገር አይኖርም ማለት ነው። አንድም አገልግሌ ሲለው ለጊዜው ለመተ ቤተሰቦች ነው። ከዛም ቀጥሎ ሕጌን ስርዓቴን፣ ብስራትን ሁሉ ለዓለም ሁሉ ስበክ በነፍስ የታሰሩትን ነፃ ታወጣ ዘንድ ወደኔ ታመጣ ዘንድ የመንግስተ ሰማያት ምእመናን ታደርግ ዘንድ ብሎ፣ በምድር ብቻ አይደለም በሰማያትም። የመንግስተ ሰማያት መክፈቻ ቁልፉን የሰጠው ለቅዱስ ጴጥሮስ ነው። ክደኛል ብሎ አልተወውም። ይባሱን ይልቅን እንሰጠው ስልጣን እንሰጠው እንዲያገለግልበት። ቅዱስ ጴጥሮስም እስከ ሞት ድረስ ታምኗል። ኔሮን ቄሳሪ በወቅቱ የነበረው ጨካኝ ገድሎ ቁልቁል ነበረ የዘቀዘቀው ዘቅዘቆ የሰቀለው። ጴጥሮስ ወይ ጎልማሳ ሳለህ ወደ ፈልክበት ትሄዳለ፣ አሁን ግን በስምግልና ወራት በእርግና ወራት ብሎ ይነግረዋል። በምን አሟሟት እንደሚሞት እየነገረው ነው። እኔ በመስቀል ላይ እንደተሰቀልኩ አንተን በመስቀል ላይ ይሰቅሉሃል፣ እኔ እንደገደሉኝ አንተን የሚገድሉሃል። በማገልገልህ በጎ ነገር በማድረግህ ይህን ያደርጉሃል ብሎ ነግሮታል። ያንም ሁሉ ተቀብሏል። እስከ ሞት ድረስ እንዲታመን መሞት ራሱ እንዳለበት መሞት ራሱ አገልግሎት እንደሆነ ለቅዱስ ጴጥሮስ በቅዱስ ጴጥሮስ በኩል ይህንን አስጠብቋል። ይህንን ሰጥቷል። በነገስታቱ በመኳንንቱ በኩል በካህናቱ በጳስቱ በኩል ለዚህ አስተዳዳሪ ስልጣን፣ ህዝብን ማስተዳደር ህዝብን መምራት ከእግዚአብሔር የተሰጠ ነው። ከእሱ የተሰጠውን ደግሞ እስከ ሞት ድረስ ጠብቀ ነው ልናቆየው ይገባል። ቅዱሳን እግዚአብሔር የሰጣቸውን ሁሉ አደራ ተቀብለዋል። ዛሬ የምናከብራቸው ብፁዕ ቅዱስ አቡነ ገብረ መንፈስ ቅዱስ በረከታቸው ይደርብን። ከእግዚአብሔር የተሰጣቸውን አገልግሎት እስከሚያልፉባት ቀን ድረስ ታምነው አገልግሎት አልጌታን። እንግዲህ ገድሉ እንደሚነግረን 562 ዘመን ሲኖሩ አንድም ቀን እግዚአብሔርን አላሳዘኑትም። አቡነ ገብረ መንፈስ ቅዱስ በማገልገል ህጉን፣ ስርዓቱን በመጠበቅ አንድም ቀን እንኳን ምግብና ውሃ ሳይቀምሶ አምላካቸውን ነበር ያገለግሉት። ስለዚህ ወደዚህ ዓለም ስንመጣ እኛ ለአምላክ አገልጋዮች ነን እንጂ ለራሳችን ተገልጋዮች አይደለንም። እሱማ በየህይወታችን የሚገባውን ሁሉ ያደርግልናል። የጎደለውን ሁሉ የሚሞላው እሱ ነው። እኛ እሱን ስናገለግል፣ እሱ የእኛን ህይወት ይሞላል። እኛ እሱ የሚለንን ስንሰማ በእኛ ህይወት ውስጥ የሚያስፈልገው ነገር ሁሉ የነፍስም የስጋም ጊዜያዊ ያደለ ዘላለማ የሆነ ሁሉ ስጦታ ይሰጠናል። ለእኛ ታምነን መገኘት ብቻ ነው። ስለዚህ ከቅዱሳኑ የምንማረው ይሄን ነው። በጎችን ጠብቅ ያለውም በልዩልዩ ስፍራ ህዝቡን እንድንጠብቅለት ይፈልጋልና አምላከ ቅዱሳን የአብርሃም አምላክ ህዝቡን እንድናገለግል በተሰጠነ ኃላፊነት ሁሉ ታምነን እንድንሰራ ይገባል ማለት ነው። ቅዱስ ጴጥሮስ ወድቆ ነበረ፣ ግን ተነስቷል። በኋላም ኃላፊነት ተሰጥተው ጠቢቡ ሰለሞን አፈ ምሳሌ ምዕራፍ 24 ቁጥር 16 ላይ ጻድቅ ሰባት ጊዜ ይወድቃል ሰባት ጊዜ ይነሳ ድለዋል። ቅዱስ ጴጥሮስ ክዷል ብለዋል አልተወም። ጻድቅ ይወድቃል ግን ይነሳል። ስጋ ለባሽ ስለሆንን ደካሞች ነን። ሰባት ጊዜ መውደቅ፣ ሰባት ጊዜ ግን መነሳት አለ። አቡነ ገብረ መንፈስ ቅዱስ ያገለግሉ እኮ ብዙ ልዩ ልዩ ፈተና ነበራቸው። አጋንንት እንዳያገለግሉ ብዙ ያደርግ ነበረ፣ ግን ድላደረጉት የተሰጣቸውን ኃላፊነት ተወጥተዋል። በኋላም ወደ መንግስቱ ሰብ ወስዷቸዋል። ቅዱስ ዳዊትን ስንመለከት የሕዝብ መሪ አድርጎ ሾሞታል። ከእረኝነት ስፍራ ጠርቶ ከተናቀው ቦታ ቅዱስ ዳዊትን በዙፋን አስቀምጦታል። እግዚአብሔር ብርሃኔና መድኃኒቴ ነው የሚያስፈራኝ ማን ነው እያሉ ነው ሕዝቡን ሲመሩ የነበረው። ልዩ ልዩ ጦርነት እንኳ ሲነሳ እነ ጎልያድን ድል አድርገው ብዙም ጠላትም ሲመጣ ቅዱስ ዳዊት ድል ያደርግ የነበረው በእግዚአብሔር ኃይል ነው ክቡር ዳዊት ንጉስ ዳዊት የእግዚአብሔር አገልጋይ እንደ ልቤ ተብሎ የተሾመው ቅዱስ ዳዊት ቢያጠፋ ቢበደልም ግን በንስሐ አጥቦታል፣ ይቅርብሎታል፣ ፍጻሜውን አሳምሮለታል። ቅዱሳን ነቢያቱን ስናይ ነገስታቱን ስናይ እንደዚህ ነው። በልዩ ልዩ ፈተና በአገልግሎት ገጥሟቸዋል፣ ግን ድል አድርገዋል። እግዚአብሔር ከእነሱ ጋር ስለሆነ እነሱም ስለታመኑ። ስለዚህ ርትዋን እኛም ከቅዱሳን አበው የምንማረው ከነገስታቱ፣ ከመኳንንቱ፣ ከካህናቱ የምንማረው ከቅዱሳኑ ማገልገል እንዳለብን ነው። ሞትም ቢመጣ በሞት ጥላ መካከልም እንኳን በሄድ አንተ ከኔ ጋር ነህና ክፉን አልፈራም ያለው ቅዱስ ዳዊት፣ በሞት ጥላ መካከል እንኳን በሄድ አንተ ከኔ ጋር ነህና ክፉን አልፈራም። እግዚአብሔር ከእሱ ጋር ነውና የዚህ ዓለም ነገር አላሳሰበውም። ከእልፍ አእላፋት ብርና ወርቅ ይልቅ የአፍህ ሕግ ይበልጥብኛል ያለው ቅዱስ ዳዊት ሕጉን ስርዓቱ መጠበቅ እንዳለበት ይን ያጠይቀናል። ስለዚህ እኛም ከቅዱሳኑ ተምረን እንድናገለግለው ቅዱስ ፈቃዱ ይሆንልን። ቅድስተ ቅዱሳን ወላዲተ አምላክ ቅዱስ ፈቃዱ ይሆንልን። ያስተማረን የመከረን የቅዱስ እግዚአብሔር ስም የተመሰገነ ይሁን። በተማርነው ሰላሳ ስልሳ መቶ ያማረ ፍሬ እንድናፈራ ቀኙ ትርዳን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር ይቆየን። በጎችን ጠብቅ። ይምሐረነ ወይስተሃልነ በረከቱ ተዋሕዶ ሃይማኖት ያጽናነ ይቆየን።